በስሏል ማለት ነው። እንደዚህ ያስታውቃል። በስሏል ማለት ነው ማለት ነው።

በላው ማለት ነው። ሰላጣው እኛ ሰብስክራይብ ማድረግ አትርሱ። ቻናሌ ጥሩ ጥሩ ኮሜንቶች ጻፉልኝ ማለት ነው። ጀርሱ ከዛሬ ቪዲዮ